እድሜ ዘላለም ሽን ከሰው ተጣበቅሽብኝ ተጣበቅሽብኝ እ ተጣበቅ በጣም ተጣበቅሽ ተጣበቅሽ እሷን እኛ ላይ ተጣብቃ መሰለኝ ይሄ ለቪያና ነው ያለችው። ሰው አንስ ለምታቀም ነው ነው ነው። ዞዬ ዞዬ ልሽ፣ አንቺ ደሞ በጎን ልሽ ቂጡን ልሰሽ ታረቅሽ፣ ታረቅሽ ለምነሽ በእናት ዞዬ ታረቀኝ ብለሽ ለምነሽ አስለምነሽ በለማኝ ታረቅሽ። ልሽ አው እዚህ ጋር ግን አክትሽ ስታረቂ እሱን እንደማትናገሪ እሱን እንደማትናገሪና እሱ ምንም አይነት ነገር እንዳታናገርሽ ነው የምትወኙ። ግን ሄደሽ ቂጥ ልሰሽ የታረቅሽ ግን አንቺ ነሽ፣ ቂጥ ልሰሽ የታረቅሽ። ስሚ ምራም ተራችን ናት እንዴ? ልንገርሽ፣ ማለት ነው ዲቦራ ዛሬ በኔ ቲሸርት አሰርታ ምናምን እያወራን ቲቪዋ ተበላሽቷልና ቅይር ቅይር እያረገ የዚህ ሴክስ ያመጣባታል ማለት ነው። ከዛ እሱ ለካ እኛ ቤት ናት ያለች። ህይወት የላትም እኮ ዲቦራ። እኔ እንኳን አላየሁትም እግዚአብሔርን። ዘ ድገስት ላይ አማራት ያገላበጣል ጎንበስላ የደንቡን ብታገኝ ኖሩ እንደዚህ ብልህ ታርጎ ትዌንቲ ፎር ሰቨን ስለሰው ቁጭ ብለሽ እዚህ ጋር ባልፈተንፈትሽ ነበር። በልቶሻል። ፈልጊ የሆነ ዞር ዞር ሲንግሎችን አልፈን እኛ ሲንግሎችን ለእኛ እኮ አልፎልን ነው ሲንግሎች አልፈን ባለትዳሮች አማላሉ ካልሽ አንቺ መባሉ እዚህ እያፏጨሽ ስለሰው እድሜ ልክሽ የምትፈትፍች ሐሜተኛ ጋጃንጭኝ ዲቦራ ሐሜተኛ ከመሆኑ የተነሳ ማለት ነው ባልየውን ሰላም ሲል እንኪ እንኪ እያለ ነው አሉ የድሮ ባሏ ሰላም የሚልሽ። ከሷ ጋር ከመኖሩ ብዛት አሜተኛና ለፍላፊ ከሞ እንድሷ እንዲህ በቃ ከታላላ ነው አድርጎ ነው የሚሄደው። ትሰሚኛለሽ እንትና በቃ ነው እያለ ነው የሚሄደው ባሏ እራሱ ሳይቀር ማለት ነው። እከካ ማና አባሽ ነው ለዚያን። አንቺ ነሽ እንጂ አንቺ ነሽ እንጂ ቁጭ ብለ ስለኛ የምታወሪ ቆሞብሽ አእምሮሽ እንጂ እኛ አሁን ለምሳሌ ቲሸርት ብታሰራ ዜድ ለእኔ ዲቦራ ዲቦራኔ ባሰራ ምናም፣ እንደ እህትነት ነው የምናስበው። ምክንያቱም አሁን ድረስ ኢትዮጵያ ውስጥ ገላቸውን የሚታጠቡ ሰዎች እየተያዩ አሉ። ካምፓስ ተማሪ ቢሆን ምን ቢሆን፣ ገላቸውን እየተታጠቡ፣ ይህ እንደ ባህል ወስደነዋል። አንቺ ግን የምታወሪ ሴሰኛ ጋሪ ኑሮች ሁሉ የብልግና የዘላን ብልግና ስለሆነ እድሜ ልክሽን ሴትና ሴት ተገናኘ ምን እያልሽ የምታወሪ ቃንዳውጣ የሳይጣለች የገጠራ ጥንባታ

በሰው ስታዩት እናንተ አሁን እዚህ ጋር እናንተ ስታዩት፣ በቃ ስታወራ ምናምን ላይክ ነገሮች እንደ ሀሳቤ ምናምን፣ በውስጥ ግን እየለመነች ነው ከሰው ጋር የምትታረቀው። እየለመነች እኔ ስሚ፣ የውስጡ አላረካ ሲላታ፣ እንዲ በአደባባይ መጣች። ጉቺ ይዛት ስትመጣ አይደል እንዴ። እንታረቅ ስትባል ነው አልቀበልም አልታረቅም ስላልኳት ከሆነ አሁን፣ አብዳ ደግሞ በልጆቿ መላኩን ልጆችን አልደርስባትም ብላ ቢሞቱ ደስተኛ ነእኔ። በወቴ በህይወቴ ተናግሬሽ አላቅም ነበር ዛሬ የመጀመሪያ ጊዜ ነው የምናገርሽ። በጣም ባለጌ ሰውነሽ፣ በቃ ይሄ ግባብሽ ነው። ልሽ አልሰማሽም። አንቺ ስታወሪ ስታወሪ ውለሽ ብታድሪ ማለት ነው አንቺ ኔ ክብር ላይ እንዲህ ምትቀንሹ ነገር የለም። እንደዝች ማለት ነው፣ እችን እንደዝች ወደዚህ አትቀንሹ። ግን አንቺ እድሜ ልክሽን ሐሜት እድሜ ልክሽን ቡጨቃ እድሜ ልክሽን የራስ ሽሽሽቤተኛ ነች እኮ አበሻ። አልሰማ ሲላት ጭራሽ ሁሉ ለነጭ ማማት ጀመረች እኮ፣ አዋርዳ አላከቻል። አገር አቀፋ ሐሜተኛ፣ ለፍላፊ፣ ቅናተኛ፣ ደንቆሮ፣ መተታም ምንድ ብትደረግ ዲቦራ፣ አይ ኖ ትቀኛለሽ። እንካካም ተነስተሽ ታጠቢ፣ ባለዚህ ፑምፓንት አውልቂ በ1915 በደርግ አቆጣጠር የቀረ ባለዚህ ፑማን ፓንቴ መቀነት አንቺ ባለጋር ባጊ ቀስ ብለሽ ደጊ በተባለበት ዘመን የተፈጠርሽ አንቺ ፍልጥ ራስ ገንቦ፣ ተነስተሽ ተጣጠቢ መደበሪያችን እኛም ዛ ምንት

በጣም ለበላቅ፣ ሂደብላትጠላብሻ ትዘጊያለሽ። መሀይም እንግሊዝኛ መናገር እኔ በወራ ድንባሽ ነው የሚጠፋው። እኔ እናሱ አንድ ላይ ገስት ላይ ያስቀምጡና እስኪ እናውራ አፍተር ትሪ ዊክስ። የለም እኮ ኢዝ እና ወስ ፓስት ፕሬዘንት ምናምን ተማሪ ይበሏት። አንቺ ደንቆሮ ስለማታውቂ፣ አንቺ ሁሉ ይህ ብሮክን ኢንግሊሽ ያወራ ሁሉ የሚያቀኝ የሚመስለሽ። እከከምና ከም አነጋገሯ ራሱች ድንባዣም ደንቆሮ። አመሰግናለሁ ለዛሬማ። ማን ምን አገባች አገባት። ገና ቲክቶክ የኔን ቲሸርት እንዳይሰራ ነው የማደርግልሽ። ምን አባሽ አገባች። እኔ ደግሞ የሷን ቲሸርት ነገ ለብሼ

አንዳንዴ እኔ ለምን መሰላችሁ በፊት በፊት የምሳደበው ሰዎች ሀበሻ በተፈጥሮ ሁሉም ሳይሆን ይህን እንዚያ ያለ ክፍታፎቹ ስትንቋቸው፣ በቃ ኢግኖር አድርጋችሁ የራሳችሁን ህይወት ስትኖሩ የተፈሩ ነው የሚመስላቸው። አሁን ሌላ ሰዎች እን የተፈሩ ነው መስሎ የሚታያቸው። እኔ ስንቃት ፈርቻት አይደለም፣ ንቅያት ነው የተውኳት። ስድብ አቅቶኛ አለ መሰዳደብ አቅቶኛ አለ ጠዋትና ማታ ስለሷ ሚሄድባት አቅቶኛ አይደለም፣ ግን ናኳት ስንቃትም። ዛሬ ጭራሽ ብላብላምታ ሌዝቢያን ናቸው አንድ ቲሸርት አሰርተው መጡ አለች እንቁርቲ። እቺ ቦምብ እጅ መድፍ ተኳሽ እጇ ራሱ ምን ያላል። ዲቦራ ሁለታችን ላይ እጇን ብትጥል ማፀናችን ይደቃል። እንደ ሴት እንደዚህ እጅ እንኳ፣ እንደ ሴት እንደዚህ ቀጥ ያለ እጅ ነው ያለሽ አንቺ። ድንቆሮ ነው የምታደርገኝ፣ ድንቆሮ ነው የምታደርግ። ደግሞ የሰው ልጅ የምትሳደቢ፣ ባለፈው የሀቢብ አዴ ደንቆሮ ብለሽ ደንቆሮ ስትይ ያስታወስኪ፣ ልጅ ወልደሽ ለዛውም ደግሞ ማለት ነው ስፔሻል ኪድስ ናቸው። እንደዛ ሆነው እንኳን ልጆችሽ የሀቢባ ልጅ ወጣሽ፣ ደንቆሮ ብለሽ የተሳደብሽ አንቺ ባልቴት እከክ። ይኸው እዚህ ጋር አሰማችኋል፤ የሀቢባ ልጅ ደንቆሮ ብላ ስትሳደብ ነበር። አንቺ ደንቆሮ፣ አንቺ ነሽ ደንቆሮ። እናቴን ሳይ ወልደሽ ሁሉ ለልጆች ስሜት ይቆይቆይ አንቺ፣ የሚሞቱ ሕፃናቶች እኮ አሉ። ያለ ልጅ የተሰሰበ ደንቆሮ ደንቆሮ በኢየሱስ ጌታ ምስክር ሁለት አንቺ ልጇን አየሽ ለመጀመሪያ ጊዜ ካፌ ወጣ ደንቆሮ ማለት የሷ ልጅ አለች ለመጀመሪያ ጊዜ ሆድሽ ውስጥ የቀረውን ሆድሽ ውስጥ ያለውን ክፋት ነው እግዚአብሔር አውጡት የጣለው ልጅን ደንቆሮ እያልሽ የምትሳደቢ እበት አጋሰስ ጥፍራም ግን የግም ድግስ ደግሞ አንቺም ስለ ሰው ታወሪያለሽ እንደው ዲቦራ እግዚአብሔር ልችን ሴትዬ ዛሬ ረገጥናት አለ ጸጥ ቢያት ሳምንት ሙሉ ስትነፋረቅ ገት አቅም ስለሌላ ገት ሰው እያስገባች ስታነፋረቅ ቪዲዮ የቆራረጠ ሳምንት ነው። ከዛ በኋላ ሳምንት ደግሞ እኛ አንቺ እንደው ከተናገረችው ከዚህ በላይ በላይ ምን ትናገር ነው፣ ቤታ ስትናገር ያኔ ስለዚህ ፎቶ ይለጥፋ ብዙ ነገር ነው። ቦር ያልገባኝ ነገር አሁን ለዚህ ማህበረሰብ አሁን ይህ ማህበረሰብ ይሄ ማህበረሰብ አሁን ባያቀን ኖሮ ዲቦራ ቤታ እንዲና ዲቦራ እንዲና ቤታ እንዲብላ እያለች የድሮ ላይ ላይ የተወራ ወሬ እየቆረጠ ብታመጣ፣ አያውቁንም። ደንግጠው እንደዚህ ናቸው እነዚህ ልጆች ይላሉ። ያውቁናል፣ አይተውናል። ቀኑ ሙሉ ነው ቲክቶክ ላይ የምውለው አንዳንዱ